ቤተሰብ በየቀኑ ሚዲያዎችን እባካችሁ እያሉ እያለቀሱ ይገኛሉ። ረዱ ትባላለች። የተወለደችው አዲስ አበባ ኮተቤ አንቁርጫ ነው። በአካውንቲንግም ተመርቃ ነበር። እንግዲህ እህታችን ለስራ ዱባይ ከሄደች አራት ወራትን ካሳለፈች በኋላ ከአራት ቀን በፊት ምሽት ደውላ እናቷን በሰላም አውርታ እንደ ከዚህ ቀደሙ ደህና እደሪ ተባብለው እናትም በእንባ ቻው ብላት ተሰነባብተው ነበር ማለዳ ግን ለእናትና ለቤተሰብ ያስደነገጠ ነገር ከዱባይ ሻርጃ ተሰማ። ማዳሟ ደውላ ልጅሽ ራሷን አጥፍታለች የሚል ዜና አድርሳቸዋለች። ድፍን ቤቱ ሀዘን ውስጥ ከገቡ አራት ቀንን አስቆጥረዋል። አስከሬን እንኳን የሚሰጠን አሟሟቷ እንዲህ ነው የሚለን አተን በሰቀቀን እንገኛለን ይላሉ ቤተሰብ። ባካችሁ ዱባይ ያላችሁ የኢትዮጵያ ኮሚኒቲ ኤንባሲ ልጃችንን በአግባቡ አፈርን አልብሰን እርማችንን እንድናወጣ እንኳን እርዱን። ቤተሰብ ሰቀቀን ውስጥ ይገኛልም እያሉ ነው። ይህ እንግዲህ በጣም አሳዛኝ ዜና ነው። በተለይ በዚህ በአረብ ሀገር የሚገኙ እህቶቻችን በተደጋጋሚ በእንደዚህ አይነት ሁኔታ ሕይወታቸውን ሲያጡ እንሰማለን። ነገር ግን ብዙዎች ደግሞ ምን ያህል እውነት ነው እራሷን አጠፋች የሚለው ዜና በደንብ መጣራት አለበት እያሉ ይገኛሉ በተለይ ደግሞ እዛ ያለው የኢትዮጵያ ቆንስላ እንግዲህ ይህንን ነገር በደንብ ማጣራት አለበት የሚል እንደዚሁም አስከሬኗ ሽኝት እንዲደረግለት የበኩላቸውን ማድረግ አለባቸው የሚል መልእክት ነው እኛም ያለን። ብዙ ሰዎች ግን ቆንስላውን ሲወቅሱ ሲተቹ ይሰማል። ሌላው ሀገር ዜጋ ሰራተኞች የትኛውም ሀገር ሀገራት ላይ ቆንስላቸው መብታቸውን አስከብሮ ባሰሪያቸው ተከብረው እንዲሁም እነሱም የሀገሩን ሕግ አክብረው ይኖራሉ። ባሰሪዎቻቸው መብታቸው ይከበራል። አንድ ነገር ቢደርስባቸው ቆንስላው ከመቅጽበት ይደርስላቸዋል። በዛ ላይ እርስ በርስ ያላቸው መተጋገዝ፣ መደጋገፍ፣ መዋደድ ልዩ ነው። በራሳቸው ዜጋ ይመቀኙም። እንዲሁም የትኛውም ፊልድ ላይ የሚሰሩበት ቦታ ክፍት ቦታ ሲኖር ወዲያው ነው ለሀገራቸው ዜጋ የሚያሳውቁት እኛ ጋር ስንመጣ ግን ሙሉ ለሙሉ የዚህ ተቃራኒ ነው። በተለይ ቆንስላ ለስምና በሰበብ አስባቡ ገንዘብ ለመሰብሰብ እንጂ ምንም ፋይዳ የለውም ይላሉ። እንግዲህ እዛ የሚኖሩ ሰዎች በዓል ጠብቆ ሆድ ከመሙላት ወይም ኳስ ኮንሰርት ምናምን እያሉ ሁካታ ከመፍጠር ያለፈ ደህና ለዜጋው የሚቆም ኮሚኒቲ ራሱ የለንም ሲሉ በምሬት ይናገራሉ ማለት ነው። ከዚህ ጋር በተያያዘ እንግዲህ ምናልባት ራሷን አጥፍታ ከሆነ ራሳቸውን ለሚያጠፉ ሰዎች ብዙ አይነት ታሪኮችን ልትሰሙ ትችላላችሁ። ራስን ማጥፋት ሀሳቡ ጭንቅላቱ ላይ ሲብሰለሰል የቆየ ብቻ ሳይሆን ቅጽበታዊ ውሳኔም ሊሆን ይችላል። ብዙ ጊዜ ራሱን ያጠፋ ሰው ቤተሰቦች ወይም የቅርብ ሰዎች ለምን ራሱን አጠፋ ተብለው ሲጠየቁ መልሳቸው ተመሳሳይ ነው፣ ልጃችን የመኖር የመስራት ጉጉት የነበረው እንጂ ራሱን የማጥፋት ሀሳብ አልነበረውም የሚል ነው። ራስን ማጥፋት ቅጽበታዊ የሆነው ሰዎች አንድን አስደንጋጭ ነገር ሰምተው ወይም በአካል አይተው መቋቋም ሲያቅታቸው ባገኙት ነገር ራሳቸውን ሊያጠፉ ይችላሉ። ቅጽበታዊ ሀሳብ ሰዎችን ጎርቶ የተፈጠረውን አይቶ ራስን ማጥፋትም ሊሆን ይችላል። የታሰበበት ሲሆን ደግሞ ተስፋ በመቁረጥ ሂደት ውስጥ ሆነውም አጠገባቸው ላሉ ሰዎች ደስተኛ የሆኑ እያስመሰሉ ምቾት ላይ ያሉ እየመሰሉ ይቀጥሉና የሆነ ቀን ላይ ያደርጉታል። እውነታው ሰው ከሞተ በኋላ ብዙ ወዳጅ አለው የቅርቡ ሰው ነበርኩ የሚለው ብዙ ነው። ስለ አሟሟቱ አስተያየት ካልሰጠሁ የሚል ብዙ ነው። ምናልባት ራሱን ከማጥፋቱ በፊት አንድ ሁለት የቅርቤ የሚላቸው ሰዎች ጋር ደውሎ ስልክ አልተነሳለትም ይሆናል። የሚያዳምጠው ፈልጎ አዳማጭ አላገኘም ይሆናል። ተቸግሮም ገንዘብ የሚያበድረው አቶ ይሆናል። እኛ ማህበራዊ ሚዲያ ላይ ለምናውቃቸው እንጂ ብዙ ሰው በየቀኑ ራሱን ያጠፋል። ሰይጣን የሰውን ልጅ በብዙ ይፈትናል። ራስን ለማጥፋት አስበው የነበሩ ሰዎች ኢንተርቪው ሲደረጉ ካያችሁ እዛ ስሜት ውስጥ ሆነው የሆነ የሚያበረታታቸው መንፈስ ውስጣቸው እንደሚሞላ ድፍረት እንደሚሰጣቸው አድርጉት አድርጉት እንደሚላቸው ሲናገሩ እንሰማለን። ለጊዜው የማያልፉ የሚመስሉ ግን በፈጣሪ እርዳታ የሚያልፉ ብዙ ቀናቶች ከፊታችን አሉ። ይገባኛል፣ በዚህ ሰዓት ብዙ ሰው ችግር ላይ ነው። የሚረዳው የሚያዳምጠው ሰው ይፈልጋል። ግን ሁሉም በየራሱ መስመር ውጥረት ላይ ነው። ሁሉም ግን የሚያምነው ይረዳኛል የሚለው አንድ ፈጣሪ አለው። እሱ የማይፈታው ችግር የማይደፍነው ቀዳዳ የለም በሱ እርግጠኛ ሆኑ። እንግዲህ እንደዚህ አይነት ድባቴዎች ሲመጡ ወደ ፈጣሪ መቅረቡ ትልቅ ሶሉሽን ነውና እባካችሁ ተረጋግታችሁ ፈጣሪያችሁን ጠይቁት እንላለን። የእህታችንን ነፍስ ይማር ለማለት ነው። እዚ አካባቢ የምትገኙ ኢትዮጵያውያን ጉዳዩን ሼር በማድረግ ለሚመለከተው አካል በማዳረስ ቤተሰብን ከጭንቀት ውስጥ እንታደጋቸው ለማለት እወዳለሁ። መልካም ቆይ